ኢማም ሙስሊምና ሌሎችም በዘገቡት ሐዲስ ነቢዩ صى ዓይኑ ሐቁን ዓይን ሐቅ እውነት ነው አለ። ሰው ልጆች በዓይናቸው ሰው ላይ ጥቃት ሊያደርሱ ይችላሉ። ቀደርን የሚቀድ የአላህን ቀደር የሚቀድመው ነገር ቢኖር እነሆ ዓይን ይቀድመው ነበር ብሏል صى ያልቀደረው ነገር የሚከሰት ቢሆን ሰዎች በዓይን ምክንያት፣ በቡዳነት ምክንያት እንዲከሰት ያደርጉ ነበር። ደስ ሲልቱም ፈሲሉሰ ቡዳ ሆናችሁ በአይናችሁ ጥቃት የደረሰበት እንደሆነ ታጠቡልኝ ከተባላችሁ ታጥባችሁ ውሃ ስጡ በማለት ነቢ ሰለላሁ ዐለይሂ ወሰለም አዘዋ። ነቢ ሰለላሁ ዐለይሂ ምን ይላሉ? العين تدخل الرجل القبر وتدخل الجمل القدر ይላል። ዓይን ዓይን እናስ ሰውን ቀብር እንዲገባ ታሞ ሞሶ ቀብር እንዲገባ ያደርጋል። ግመልም ደግሞ ታሞ ሊሞስ ሲደርስ የሰዎቹ አርደውት ድስት ውስጥ እንዲገባ እንዲታረድ ያደርጋል ይላል። ይሄ በአላህ ቀደር ማለት ነው። ብዙ ሰዎች ከአላህ ቀደር በኋላ በአይን ይሞታሉ በማለት ተናግረዋል። ይሄ ሐቂቃ ከጥንት ጀምሮ ያለ ችግር ነው። ባለንበት ጊዜ እየሰፋ መጥቷል። ከሁለት ነገሮች አንፃር፣ አንደኛው ሰዎች ውስጣቸው የኢማን ድክመት ኖሮ መቀኝነት በመስፋፋቱ ምክንያት፣ ሁለተኛው ደግሞ ሰዎች መከላከያ ከመጠቀም በመዘንጋታቸው በመዘናጋታቸው ምክንያት ባለንበት ዘመን እየሰፋ ነው። ሁላችንም የምናቀው ጉዳይ ነው። በተለይ በተለይ ሴቶች እህቶችን ያጠቃም ይህ አይነቱ ችግር። አይናቸው ላይ ያለ ሰዎች ጥንቃቄ ሊያደርጉ ይገባል። በልምዶ እንደሚታወቀው እገሊት እገሌ አይኑ መጥፎ ነው ተብሎ ይታወቃል። እንደ አይነት ሰዎች የተቻላቸው ያክል ውስጣቸው ላይ ያለውን ችግራቸውን ሊቆጣጠሩ ይገባል። ቀጥለን እንደምናየው ዱዓ ሊያደርጉ ይገባል። እንደዚሁ ካንደበታችን ማሻአላህ የሚል ነገር መጥፋት የለበትም። አደቦችን ልንማር ይገባል። ይህ የተከሰት እንደሆነ መደረግ እንዳለበት ሲዘረዝሩ መላሉ ነቢ ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ቁርአን ሊቀረበት ይገባል። የቁርአን ፈውስ አይን ላይ የሚጠቅመውን ያክል ሌላ ነገር ላይ አይጠቅምም። ሁሉም ላይ ይጠቅማል፣ የበለጠ ግን አይንናስ ላይ ይጠቅማል ብሏል። አይንናስን በተመለከተ ይሆናል አይንናስ ብሎ ማለት የሰው ዓይን ማለት ነው፣ ወይም ደግሞ ቡዳ ማለት ነው። ይህ የሚሆነው የሰው ልጆች አንድን ነገር አይተው በሚደነቁበት ጊዜ ነው። መደነቃቸው ብቻ ችግር ላይ ያደርስ ይችላል። ላኪን ተደንቀው ውስጣቸው መጥፎ ስሜት ተፈጥሮ መቀኝነት ተፈጥሮ ያዩትና የተደነቁበት ነገር እንዲጠፋ የተመኙ እንደሆነ አደጋው ይከሰታል። አደጋው ተከስቶ ጥቃት የሚያደርሰው ተደንቀውበት ተመጋኝተው ያዩት ያለው ሰው መሳሪያ ካልታጠቀም መከላከያ ካል የለውን። ይህ ሁሉም ሰው ላይ አይደለም። የተወሰኑ እንዲህ አይነት ችግር ያለባቸው ሰዎች ናቸው። እነሆ ይህ ነገር መጥፎ ከሆኑ የመቀኝነት በሽታ ካለባቸው ሰዎች የሚወጣ ጥቃቱ የደረሰበትን ሰው አንዳንዴ ሊገድሉሉ የሚደርስ ሊያሳምም የሚደርስ ችግር ነው። ይህ አይነናስ የሚባል ነገር ሐዲስ ላይ ተጠቅሷል በምን መልኩ መከላከል እንደሚቻልም ተጠቅሷል ኢማም ሙስሊምና ሌሎችም በዘገቡት ሐዲስ ነቢ አልዓይኑ ሐቁን ዓይን ሐቅ ነው እውነት ነው አለ ሰው ልጆች በአይናቸው ሰው ላይ ጥቃት ሊያደርሱ ይችላሉ ቀደርን የሚቀድም የአላህን ቀደር የሚቀድመው ነገር ቢኖር እንሆ አይን ይቀድመው ነበር ብሏል ነቢ አላህ ያልቀደረው ነገር የሚከሰት ቢሆን ሰዎች በአይን ምክንያት በቦዳነት ምክንያት እንዲከሰት ። ያደርጉ ነበረ። ወይስቱ ጉሲልቱም ፈግሲሉ፣ ሰውን ቡዳ ሆናችሁ በአይናችሁ ጥቃት የደረሰበት እንደሆነ ታጠቡልኝ ከተባላችሁ ታጥባችሁ ውሃ ስጡ በማለት ነቢ ሰለላሁ ዐለይሂ ወሰለም አዘዋ። እንደን አይን ብሎ ማለት ወይም አይንናስ ብሎ ማለት የሰው ልጆች ፊት ለፊታቸው ሰውን ሊሆን ይችላል፣ በቃን ሊሆን ይችላል እንስሳን ሊሆን ይችላል። የሚያምርን ነገር ደስ የሚልን ነገር አይተው ደጋግመው አይተውት ለምን ሆነ ብለው ባንደበቱን ከባይገልጹት ውስጣቸው ላይ ይህ ጥሩ ነገር ባልኖረ ባልተገኘ ብለው የተመኙ እንደሆነ ይህ ችግር ይከሰታል። እነሆ መርዝ ነው ማለት ነው። ቀስት ነው ማለት ነው። ወደዛ ቀስቱ የተተኮሰበት ሰው ጋሻ ካለው መከላከያ ካለው

አይን አይንናስ ሰውን ቀብር እንዲገባ ታሞ ሞቶ ቀብር እንዲገባ ያደርጋል። ግመልም ደግሞ ታሞ ሊሞት ሲደርስ ቤተሰቦቹ አርደውት ድስት ውስጥ እንዲገባ እንዲታረድ ያደርጋል ይላሉ። ይህ በአላህ ቀደር ማለት ነው። ብዙ ሰዎች ከአላህ ቀደር በኋላ በአይን ይሞታሉ በማለት ተናግረዋል። ይህ ሐቂቃ ከጥንት ጀምሮ ያለ ችግር ነው። ባለንበት ጊዜ እየሰፋ መጥቷል። ከሁለት ነገሮች አንፃር አንደኛው ሰዎች ውስጣቸው የኢማን ድክመት ኖሮ መቀኝነት በመስፋፋቱ ምክንያት፣ ሁለተኛው ደግሞ ሰዎች መከላከያ ከመጠቀም በመዘንጋታቸው በመዘናጋታቸው ምክንያት ነው። ሰዎች የአዱንያ ፍቅር ሲይዛቸው፣ አኺራን ሲዘነጉ፣ ኢማናቸው ሲጎደል፣ ያዩትን ነገር ያማራቸውን ነገር ሁሉ ይመኙታል። ከመመኘት አልፎ ሁሉ ለምን ለገሌ ይሄ ኖረው ለምን እንደዚህ አማረ ለምን እንደዚህ ሆነ ብለው ይመቀኛሉ። ይሄኔ

አይን ያርፍባቸዋል፣ ሩቃ እናድርግላቸው እንዴ በላ ጠየቀቻቸው። ነብይ ሰለላሁ ዐለይሂ ወሰለም ናሉ ነዓም ፈለው ካነ ሸይኡን ሳቢቁል ቀደር ለሰበቀቱል አይኑ። አዎ አድርጉላቸው፣ ሩቃ ቁርአን ቅሩላቸው፣ መጠበቂያ ነገሮችን አድርጉላቸው ነው። ቀደርን የሚቀድመ ነገር ቢኖር አይን ይቀድመው ነበር ይላል። በሌላኛውም ሐዲታቸው ሩቃ አድርጉ። ሩቃ ማድረግ ቁርአን መቅራት፣ በሩቃ በአላህ ከላም ሰዎችን ማከም

ይፈስ ነበር ይላሉ። እናታችን አይሻ ረዲየላሁ አን የሚያምርን ህፃን ልጅ በሚያዩበት ጊዜ ሰዎች ሲያምር ብለው ሊያበቁ አይገባም። ቀጥሎ ማለት ያለባቸው ነገር አሉ። እንደዚሁ ባንደበታቸው እንኳ ይሄን ባይሉት በልባቸው መጥፎን ነገር አስበው ልጁን በመጥፎ ሊያዩ አይገባቸውም። ንብረት ያማረ ንብረት ያለውን ሰውም እንደዚሁ ንብረቱን አይተው በውስጣቸው መጥፎን ነገር ከመመኘት ጋር፣ መጥፎን ነገር ከማሰብ ጋር ደጋግመው ሊያዩ አይገባም። ጥሩ ቤት ያዩና የቤቱን አቀማመጥ የቤቱን ውበት ሳይተው በውስጣቸው መጥፎ ነገር አድሮ ደጋግመው ያያሉ። አደጋ ይከሰተ። እንደዚሁ ልጅህ አደገ ይላሉ። ልጅህ በግር ሄደ ይላሉ። የገሌ መኪና እንዴት ያምራል ይላሉ። የገሌ ልጆች ትምህርታቸው ላይ ውጤት አመጡ ይላአኪሪ እነዚህን ሁሉ በመጥፎን እያ ከሆነ ሰዎች የሚናገሩት ወዲያውኑ ችግሩ ይደርሳል። እግሊት እጇ በጣም ጥሩ ነው፣ ምግብ ይጣፍጥላታል። እንዴት ነው የምታደርጊው? በመልኩ ነው እንደዚህ መስሪው። በዚህ ብቻ ማብቃት የለበትም ይሄን የሚሉት ከመጥፎን ይያጋ ከሆነ ዳግም ምግቧ ሊስተካከላት አይችልም። ኢማሙ ንሳኢ ኢብኑ ሒባን በዘገቡትና አልባኒ ሶሂህ ባሉት ሐዲስ ሳህል ኢብኑ ሁነይፍ የሚባል ሰሃቢ ነበር። ከነቢ ጋር ሰለም ጉዞ አብሮ እየተጓዘ ሳለ የሆነ ቦታ ላይ ሲደርሱ ገላውን መታጠብ ፈለገ። ሳህል ኢብኑ ሁነይፍም ሰውነቱ በጣም የሚያምር ሰውነት ነበር። አመር እብን ረቢዓ በባል የሚታወቅ ሰው ገላውን እየታጠበ ሳለ ወይም ሊታጠብ ሲል የተወሰነ የሰውነት አካሉን ያ ያየው ነገር በጣም በመደነቁ ማ ራአይቱ ከልየውሚ ወላ ጅልደ ሙከባ፣ እንደዛሬ እንደ ዛሬ የሚያምር ሰውነት አይቼ አላቅም። አረ እንደው ጓዳ ውስጥ ያለች ልጃገረዱ እንካ ሰውነቷ እንደዚህ አያምርም ብሎ ተናገረ። ወዲያውኑ ሳህል ወድቆ መንፈራፈር ጀመረ። ለረሱል ሰለላሁ አለህ ወሰለም አረፈት ነው የድረሱ። ሳህል ታሟል፣ ራሱን ከወደ ላይ ከፍ ማድረግ

ለምንድን ነው አንዳችሁ ወንድሙን የሚገድለው ህላ ኢዛ ረአይተማ ዩዕጅቡ ከበረክት የሚያምርህን ነገር የሚያስደንቅህን ነገር ስታይ ለምን አላህ በረካ እንዲያደርግለት ዱዓ አታደርግም ነበረ አሉት እና ሰውነቱን እንዲታጠብ አዘዙት የተወሰነ የሰውነት አካሎቹን ታጠበ ፊቱን እጆቹን ክርኑን እና ጉልበቱን እንደዚሁ የጣቶቹን ጫፍ ጫፍ የልብሱን የውስጠኛውን አካል ወይም ደግሞ የውስጥ ልብሱን አጥቦ ውሃውን ሳህል ላይ። እንዲፈስ ተደረገ። እነሆ ከነዚህ ሁሉ ሀዲቶች እንደምንረዳው ይህ ችግር ያለ ነው። ሰዎች ከዚህ ሊጠነቀቁ ይገባቸዋል። ባለንበት ዘመን እየሰፋ ነው። ሁላችንም የምናውቀው ጉዳይ ነው። በተለይ በተለይ ሴቶች እህቶችን ያጠቃ ይህ አይነቱ ችግር አይናቸው ላይ ያለ ሰዎች ጥንቃቄ ሊያደርጉ ይገባል። በተለምዶ እንደሚታወቀው እገሊት እገሌ አይኑ መጥፎ ነው ተብሎ ይታወቃል። እንደ አይነት ሰዎች የተቻላቸው ያክል ውስጣቸው ላይ ያለውን ችግራቸውን ሊቆጣጠሩ ይገባል። ቀጥለን እንደምናየው ዱዓ ሊያደርጉ ይገባል። እንደዚሁ ካንደበታችን ማሻአላህ የሚል ነገር መጥፋት የለበትም። አደቦችን ልንማር ይገባናል። እያንዳንዱ ሙስልም ከሰውና ከጂኒ መጥፎ መንፈሶች ራሳቸውን ሊጠብቁ ይገባል። ይሄም በኢማን ጥንካሬ ነው፣ በተወኩል ነው እንጂ ከሸሪያ የሚጋጩ ነገሮችን በማድረግ

ሐስቢ አላሁ ላ ኢላሀ ኢላሁ ዐለይሂ ተወከልት ወሁወ ረቡል አርሺል ዐዚም። እንደዚህ ዱዓዎችን መደጋገም በተለይ በተለይ እንዲህ ዐይነት ችግር ይደርስብናል በለም ምንፈራበት ወቅት ላይ እንደዚሁ ይህን ችግር አድርሷል ተብሎ የሚጠረጠረውን ሰው ከላይ ሐዲቱ ላይ እንደ ተጠቀሰው የሰውነት የተወሰነ የሰውነቱን አካል አጥቦ እንደዚሁ ጨርቆቹን አጥቦ ጥቃቱ ለደረሰበት ሰው ውሃ እንዲሰጥ ሸሪያችን አዞታ። እንሆ ጥቃት ይደርስባቸዋል ተብለው የሚሰጉ ሰዎች ጥንቃቄ እንዲያደርጉ ይህ አይነት ችግር ያደርሳል ተብሎ የሚጠረጠረው ሰውም ማድረግ ያለበት ዋጅብ እንዳለ ነቢ ሰለላሁ ዐለይሂ ወሰለም ተናግሯል። ታጠቡልኝ ከተባላችሁ ታጠቡ ብለው ላይ ሰላት ወሰላም ላ እኔ እንደዚህ መጥፎ ሰው ነኝ ወይ ለምን በመጥፎ ትጠረጥሩኛላችሁ? ሊባል አይገባም። የሚጠረጥሩት ሰው ካለ ነቢ ሰለላሁ ዐለይሂ ወሰለም ማንን ትጠረጥራላችሁ? ብለው አሉ ሳህል ታመመ ሲሏቸው ግዴታ ይሆንባቸዋል። ከዛ በኋላ የመጣውን ውሃ ሰውነቱ ላይ በስተጀርባው በኩል ማፍሰስ ከመድኃኒቶች መሃል አንዱ ነው። እብን ዑዘይሚን رحمه الله تعالى በዚህ ዘመን ከነበሩ ትልልቅ ዑለሞች መሃል አንዱ የሆኑት አይንም የሚባል ነገር እውነት ነው አለን፣ እንዴትስ ነው መዳን የሚቻለው፣ እንዴትስ ነው መጠበቅ የሚቻለው ተብለው ተጠይቀዋል። ዑለሞች ዑለሞች جمهور العلماء አይን አለ እውነት ነው ሐቅ ነው ብለው ከማመናቸው ጋር ከላይ ሐዲስ ላይ አልዓይኑ ሐቁን ብለው ነቢ ሰለላሁ ዐለይሂ ወሰለም ከመናገራቸው ጋር አንዳንድ የሚፈላሰፉ አሉ፣ ቢድዓ ላይ የወደቁ ከትክክለኛው መንገድ የወጡ አሉ፣ ዓይን የሚባል ነገር የለም ብለው ሚያምኑ አሉ። ለዚህ ነው ሀሊ ለዓይኑ ቱሲቡል ኢንሳነ ተብለው ተጠየቁ፣ ይሄ ጥያቄ ቀረበላቸው። ዓይን የሰው ልጅን ያጠቃል ወይ? እንዴትስ ነው መዳን የሚቻለው? እንዴትስ ነው መጠበቅ የሚቻለው ተብለው ተጠይቀው መልሲ ሲሰጡ ዓይን እውነት ነው ሐቅ ነው። በሸሪአም ፀድቋል፣ ተረጋግቷል። በተጨባጭም ያየነው ጉዳይ ነው። አላህም ቁርዓን ላይ ወኢን የካዱ አልዚነ ከፈሩ ለዩዝሊቁነከ ቢአብሳሪሂም ለማ ሰሚዑ አልዚክር እነዚያ ከሀዲያን ቁርዓንን ስታነብ በሚሰሙበት ጊዜ በአይናቸው ሊበሉህ ይደርሳሉ ብሏል። ነብዩም ሀዲታቸው ላይ አልአይኑ ሐቁን ብለዋል። ለው ከላይ የጠቀስናቸው ሀዲቶችን ጠቅሰዋል። እንደዚሁ የሳህልንም ክሳ አብረው። ደቅ ሰባ ወልዋቂዑ ሻሂዱን ቢዛሊከ ወላዩም ክኑ ኢንካሩ ይላል ይሄ ሀዲስ ላይ እንዳለ ቁርአን ላይ እንዳለ ከመሆኑ ጋር በተጨባጭም ያለ ጉዳይ ነው። ማንም ሊያስተባብለው አይችልም ይላል እ ይሄ ሁላችንም የምናውቀው ጉዳይ ነው። አንዱ መኪና ገዝቶ መኪና እንዴት ያምራል፣ እንዲህ አይነት መኪና እንዴት ልገዛቻልክ ብሎ ብቻ ተናገረ። ወዲያውኑ የሄደበት ሳለ የመኪናው ጎማዎች እንዳለ ተነፈሱ። እንደምንም ብሎ ጎምስታደርሶ በሚያይበት ጊዜ የሀገር ሚስማር አለበት ይሄድበት የነበረው መንገድ ምንም አይነት ምስማር የለበትም እንደዚሁ ከእህቶች መሃል አንዷ ምግቧ በጣም ይጣፍትላታል ሰዎች በተደጋጋሚ ምግቧን እየበሉ ሁሌ የምግቧ መጣፈጥ በጣም ይደንቃቸው ነበር እና ከዛ ውስጥ አንዷ ማድረግ ያለባትን ሸርዒያዊ አደብ ባለ መጠበቋ ከዛ ጊዜ ጀምሮ ድሮ ተሰራ የነበረውን አይነት ጣፋጭ ምግብ መስራት አትችልም። ህፃን ልጅ በ10 በ11 ወሩ በግሩ መሄድ ጀምሮ ሰዎች እንዴት እንዴት በግሩ ይሄዳል፣ የኔ ልጅ እኮ አመት ከምናምኖ ነው መቆም ሁሉ አይችልም ይላል። ይሄ ከተባለበት ከደቂቃዎች በኋላ ልጁ መቆም ሁሉ አይችልም። መቆም ሁሉ አቅቶት ይንገዳገዳል። ከዚህ ንግግር በፊት በደንብ ይሄዳል፣ በደንብ ይንቀሳቀሳል። እነሆ መቆም ሁሉ አቃተው። ለመቆም ሁሉ የሞከረ ለመራመድ ሁሉ የሞከረ በተደጋጋሚ ይወድቃል። ዋህሉም መጀርን ብዙዎቹ ብዙዎቻችን የምናቃቸው ሀቂቃዎች አሉ። ዚህ ነው የብኑ ተይሚያ ወልዋቂ ሻሂዱን ቢ ከላ እንኳሩ ተጨባጭ ያለንበት ሁኔታም ይሄን ያረጋግጥልናል። ማስተባበል አይቻልም ይላል። ይህ የተከሰተ እንደሆነ መደረግ እንዳለበት ሲዘረዝሩ ምን አሉ? ነቢዩ ሰለላሁ ዓለይሂ ወሰለም በተናገሩት መሰረት ቁርአን ሊቀረበት ይገባል። የቁርአን ፈውስ ዓይን ላይ የሚጠቅመውን ያክል ሌላ ነገር ላይ አይጠቅምም። ሁሉም ላይ ይጠቅማል፣ ይበልጥ ግን ዓይን ላይ ይጠቅማል ብሏል። እንደዚሁ ጅብሪል ነቢዩ ሰለላሁ ዓለይሂ ወሰለም ሩቃ ያደርግላቸው ነበር። የሆነ ጊዜ ላይ እሳቸው ላይ ስሕር

የመጠጥ ትርፍራፊዎችን መጠቀም ይፈልጋሉ። ይሄ እንደ ሸሪዓ ብዙም መውቅና የለውም። ከሸሪያችን የተገኘው የልብሱን የውስጥ ልብሱን እንደዚሁ የተወሰነ ሰውነቱን የታጠበበትን ነው። በዛዚህ ውስጥ እኛ መፅገስ የምንችለው ኮፊያውን፣ ጥምጣሙን መጠቀም እዛ ውስጥ ማካተት እንችላለን ይላል። ቡና ተጠጥቶ ሲኒው ላይ የተረፈውን ኢላ አኺሪ ከሀዲት አንጻር የሚታወቅ ነገር የለም ይላሉ እሳቸው። ላኪን አንዳንድ ዑለሞች በተጅሩባ በተሞክሮ በተለምዶ የሚታወቅ ነገር ከሆነ ቢጠቀሙት ችግር የለውም የሚሉ አሉ። እንደዚሁ ጥንቃቄ ማድረግ ቀድሞ መጠንቀቅ ያስፈልጋል። ይህ ደግሞ ከተወኩል ጋር በምንም መልኩ አይጋጭም። ነው ልጆችን አይንናስ ይደርስባቸዋል ተብሎ የሚፈራ ከሆነ ንብረት ላይ አይንናስ ጥቃት ይደርሳል ተብሎ የሚፈራ ከሆነ ሰበቡን ማድረስ ጥንቃቄ ማድረግ ምንም ችግር የለውም። ነው ነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸውን ወይም የልጅ ልጃቸው ማለት ነው።

አልፋሩቅ ነበረ። ዑትማን ዙንኑረይን ነበረ። እኔ ደግሞ አልመሊኩ ሻብ ወጣቱ ንጉስ ነኝ ብሎ በራሱ ተደነቀ። ራሱን በምናይበት ጊዜ ጥንካሬውን፣ ውበቱን አይቶ በራሱ ተአጀበ ተደነቀ። ከወር በኋላ ሞታ ይላሉ የታሪክ ዑለሞች ን ራሳችንም ይሁን የሚደንቀንን ነገር ስናይ የሰውንም ንብረት የሰውንም ልጅ በምናይበት ጊዜ